ተራሮች ሰማያትን እየታከኩ ታሪክ በነፋስ በሚያንሸኳሹክበት የአፍሪካ መገኛ ውስጥ የሀገርን እጣ ፈንታ የሚቀርጽ፣ የዓለምን ምናብ የሚይዝ አንድ ልጅ ተወለደ። ተፈሪ መኮንን ሐምሌ 16 1884 በኤጀርሳ ጎሮ መንደር የተወለዱት ተፈሪ መኮንን የዳግማዊ አጼ ሚኒልክ ታማኝ የጦር አዛዥ የነበሩት የራስ መኮንን ልጅ ሆነው ወደ ዓለም መጡ። የእሳቸው የዘር ሐረግ የተገኘው ከጥንታዊ የሰለሞናዊ መንግሥት ከንጉሠ ሰለሞን ንግስተ ሳባ ግንኙነት ነው ተብሎ ይነገራል። በብዙዎች ዓይን ተፈሪ መኮንን ገና በልጅነታቸው ለታላቅነት የተፈጠሩ ነበሩ። በባህል በኦርቶዶክስ ክርስትና በዘመናዊ ፖለቲካ እየተማሩ ነገስታት እንደ መለኮት በሚቆጠሩበት ምድርና ጊዜ ለመሪነት መዘጋጀት ጀመሩ። ወጣት መኳንንት በነበሩበት ጊዜ ከፍ ባለ ማዕረግ ኢትዮጵያን ከሚያስተዳድሩት ውስጥ አንዱ ነበሩ። በሰላሳዎቹ መጀመሪያ ራስ ተፈሪ ልዑል ተፈሪ ሆነው ነበር። ይህ የግዛት ዘመናቸው መጀመሪያ ነው በ1923 ተፈሪ መኮንን የኢትዮጵያ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘውድ ጫኑ ማዕረጋቸው ብዙ ነበር የነገሥታት ንጉሥ የጌቶች ጌታ በእግዚአብሔር የተመረጠ ታይም መጽሔት በፊት ገጻቸው ኃይለ ሥላሴን ለጥፈው ነበር ኢትዮጵያ አሁን ዘመናዊ ካሪዝማቲክ ንጉሠ ነገሥት ይገዛች ጀመር። የዘለቀ ሰላም ግን በኢትዮጵያ አልነበረም። በ1927 ፋሺስት ኢጣሊያ የሞሶሎኒን ግዛት ለማስፋፋት ኢትዮጵያን ወረረ። በኢትዮጵያ ተዋጊዎች ከፍተኛ ተቃውሞ ቢያጋጥማቸውም ሀገሪቱ በወረራ ስር ወደቀች። ኃይለ ሥላሴ ለመሰደድ ተገደዱ። በብዙዎች ዘንድ መለኮታዊ ንጉሠ ነገሥት ነበሩ። ግን በጄኔቫ በዓለም መንግስታት ፊት የኃይለ ሥላሴ ድምፅ በሀያላን ጉባኤ እንደ ነጎድጓድ አስተጋባ። ከቁጥጥር ውጭ ስለሆነ ጥቃት፣ ስለ ፍትህ መዛባት አስጠነቀቁ። ዛሬ እኛ ነገ ደግሞ እናንተ ብለው ሁለተኛው የዓለም ጦርነት እንደሚመጣ ተንብዮ ነበር። በ1934 በእንግሊዝ ጦር ገዛ ነፃ ወደ ወጣችው ኢትዮጵያ ኃይለ ሥላሴ ተመለሱ። የተመለሱ ዙፋናቸውን መልሰው ለተወሰነ ጊዜ በመያዝ የአንድነት የተቃውሞና የአፍሪካ ነጻነት ምልክት ሆነው ቆይተዋል። በሚቀጥሉት አስርት ዓመታት ኢትዮጵያን ለማዘመን ሰርተዋል። በጽሁፍ የተጻፈ ሕገ መንግስት አስተዋውቀዋል። ትምህርትን አስፋፍተዋል። መንገዶችን፣ ትምህርት ቤቶችን፣ ሆስፒታሎችን ገንብተዋል። ለአፍሪካ አንድነት ድርጅት መመስረት፣ ፓን አፍሪካኒዝም በማስፋፋት ትልቅ አስተዋጽኦ አበርክተዋል። ከፖለቲካው ባሻገር ኃይለ ሥላሴ በሚሊዮኖች ለሚቆጠሩ ሰዎች መለኮታዊ ክብርን የያዙ ነበሩ። ካረቢያኖች፣ የአፍሪካ ዲያስፖራ የራስ ተፈሪ ንቅናቄ ኃይለ ሥላሴን ስጋ የለበሰ የመጽሐፍ ቅዱስ ትንቢት ፍጻሜ፣ ህያው አምላክ ናቸው ብለው ያምናሉ። እሳቸው ይህን በይፋ ተቀብለው በአቁም ተከታዮቻቸውን በ1958 ጀማይካ በመሄድ የአምልኮ ስፍራቸውን ጎብኝተዋል። በ1960ዎቹ መጀመሪያ በድርቅና በረሃብ ኢትዮጵያ ተመታች። በሀብታሞች በድሆች መካከል ያለው ልዩነት እየሰፋ ሄደ። ተማሪዎች፣ ሰራተኞች፣ ወታደሮች የንጉሠ ነገስቱን ስርዓት መጠራጠር ጀመሩ ሪፎርም ወይም አብዮት አሉ። በ1966 ከ44 ዓመታት የዙፋን ዘመን በኋላ ኃይለ ሥላሴ በወታደራዊ መፈንቅለ መንግስት ከሥልጣን ተወገዱ። የማርክሲስት መንግስት የነበረው ደርግ ኢትዮጵያን ተቆጣጠረ። ንጉሠ ነገሥቱ በቁም እስር በቤተ መንግስታቸው ታሰሩ። ከአንድ ዓመት በኋላ ነሐሴ 21 1967 ኃይለ ሥላሴ ምስጢራዊ በሆነ ሁኔታ ተገደሉ። የመተንፈሻ አካል ችግር ነበር ይፋ የተደረገው ምክንያት። ብዙዎች ግን በጸጥታ እንደተገደሉ አምነዋል። አስክሬናቸው ለአስርተ ዓመታት ተደብቆ ነበር። የኃይለ ሥላሴ አስክሬን በአይን እማኞች መረጃ መሠረት የሚሰሩ ሰራተኞች። በመቆፈር በቀድሞ የንጉሠ ነገሥት ቤተ መንግስት መጸዳጃ ቤት ውስጥ ተገኘ። በ1992 ከሞቱ 25 ዓመታት በኋላ አስክሬናቸው በአዲስ አበባ ቅድስተ ሥላሴ ካቴድራል ከሌሎች የኢትዮጵያ ታሪካዊ ነገስታት ጎን ተቀበረ። ኃይለ ሥላሴ ባለ ራእይ ዘመናዊ ፍጹም ንጉሠ ነገስት። የተሐድሶ የመለኮታዊ መብት ምልክት ናቸው በአንዳንዶች ዘንድ የተከበሩ በሌሎች የሚተቹ የማይካድ ተጽዕኖ ያላቸው ናቸው ኃይለ ሥላሴ በወግና በለውጥ ኢምፓየርና ነጻነት ትንቢትና ፖለቲካ መስቀለኛ መንገድ ላይ ቆሙ ነበር ዘውዳቸው ቢወድቅም ኃይለ ሥላሴ ግን ታሪክ አይረሳቸውም